ጽርር፣ ዛሬ ሩታ ደግሞ ይሳምን ደግሞ ቤት ይዛው ጋበዘችው ማለት ነው። ትላንት አብረሽ ሻንጣው ይዞ ሲጓዝ ጊዜ እንደምንም እግሩ ስር ተደፍታን እንዳስቀረችው ለካ። ምክንያት ደግሞ አብረሽ አልገባውም እሷ ያሰበችው የነበር። በዛ ሰዓት ደግሞ ይሳምን ቤት አብረሽን እንዴት እንደማናደድ እንዳለባት ነው የምታስብ የነበር። አብረሽን ደግሞ ከመሰሳት የሚመጣው ስድሳት አካባቢ ነው። ኤቤት ሚመጣ ብላ ሳምሳምሳም ነው ሳምሳም ንቀጥራው እቤት በመጋበዝ አብረሽ ደግሞ እቤቴ ነው ብሎ በሩ ልክ አንጓብቶ ከፈተችውና ሲገባ ያየውን ማመን አቃተው። ሮተ ያለችው እጅ ከፍን ከሂሳም ጋ ነው የያዛት ማለት ነው። ሮታ አብረሽ በዛሳት ሚያረገውና የሚይዘውን ጠፋበት። ምን ያርግ? እንደ ወንድነቱ ገረሙ ቦክስ ቦክስ ቢያንስቶ ያኔ ይሳም እንዲመታው ሞክሮ ነበር። እሩታ ደግሞ እስቲ ንካ፣ ወንድነህ አንተ። ምን ስለሆንክ ነው እንደፈለግ ሴቶች ብታስመጣ እኔ ስለምን ማላስመጣ? ምናም ብላ አንተ ምስከዛ ምን ሰራነኝ፣ ስሜቱ ማወቅ አለብህ። እኔም እንደዛ ነው እንዳንተ የሚሰማህ ስሜት የሚሰማኝ ነበረ ማወቅ አለብህ ማለት ፍረሽም ምክንያቱ በጣም አስደንጋጭ መልስ መለሰችለት። አብረሽም ደግሞ እንደምታዩ ሁሉ የምለውን ነገር በጣም ከራሱ በላይ መቆጣጠር ሲያቅተው ብዙውን ጊዜ ዝምታ ነው የሚመርጠው። ወይም ማንኛውም ሰው የተናዱ መጮህ መማታት ወይ ሌላ ነገር ማረግ ጭራሽ አብረሽ ጋ የለም ማለት ነው። በጣም የሚገርመኝ ባህሪ፣ ደስ የሚለኝ ባህሪ ይሄ ነው። ምካንም በተናደደ ሰዓት እንደም ሳይናደድ ነው የሚናደደው የሚናገረው ሰው ምካን ደግሞ ሲናደድ ነው ስሜቱ ከውስጡ ያለውን ነገር ምን እንደሚያወጣ የሚያቅተው ሲናደድ ነው። አብረሽ ደግሞ በተናደደ እሳት የሆነ ዝም የሚያስደርገው ነገር አለ። ሳይናደድ ደግሞ ብዙ በዛ እሳት ይናገራቸዋል። ሩታም ደግሞ ይሄ ባህሪውን ስለምታውቀው እንደምታዩ በአንድ ትወረውረዋለች እንደፈለገች ነው የምታደርገው ማለት ነው። ስለዚህ የመጨረሻ ነው ይሄ ነገር አይደግመኝም። ዛሬ አብረሽን የመጨረሻ ነው እንደዚህ አይነት አሁን ወዲ አልስራም ብላለች። እሩታም ይቅርብሽ ነው የምንለው እና ውድና የተከበራችሁ ቤተሰብ ሰላም አላልኳችሁም? አሰላም አሌኩ ወራመቱ ላይ ወበረካቱ። ውድ ቤተሰብ እንዲናችሁ ደህና ናቸው ኢንሻላህ። ሁላችሁ ባላችሁበት ቦታ ምድር ሁሉ ያለ ራህመት እዝነት አይለያችሁ፣ እያልኩ መጠች ያለው ላይክ ሼር ሰብስክራይብ በማድረግ ሊመን ቤት አዲስ የሆናችሁ ኮመንት አስቀምጡልኝ፣ ይቻለ መልሳለሁ። አዲስ ያልሆናችሁ ደግሞ ታፕ ታፕ በማድረግ ላይክ ሼር በማድረግ ተባበሩኝ። ምገር ደግሞ እንደ እንደቀይቱ ስራ እንዲናው ኢትዮቢም ደግሞ ምን ሊያነሳ ማስጠንቀቂያ ሰጥቶኛል። አግዙኝ፣ ምን ማድረግ አለብኝ? ላችኋለሁ፣ በዚህ ምስት ንገሩኝ ማለት ነው የሰው ቪዲዮ ሰራሽ ምናምን ብሎ ማስለንቀቅ ሰጥቶኛል። ጋር ደግሞ እኔ የሰው ቪዲዮ ሰርች አላቅም ነበረ። ግን አሁን ደግሞ እሱ ምን እንደ ጫነብኝ አላቅም ግን አለ ምክንያቱም ደግሞ የሰው ቪዲዮ ሰራ ስላቸው ሾርት ቪዲዮዎች፣ ምክንያቱ ደግሞ የአንዳንድ ደሞ የኢንዶኔዚያ ውጭ ቀልዶች ምናምን ያነ ፈር ፈን የሚያደርጉ ነገሮች ለቂቄ ነበር። በሱ ምክንያት ነው ይዞኛል። ስለዚህ እናንተም ከእንደዚህ አይነት ተቆጠቡ፣ እንዳያነሳባቸው ሾርት ቪዲዮ ስትለቁ ደግሞ ጥንቃቄ አድርጉ ለማለት እወዳለሁ። እኔ አሁን ቀን ማስጠንቀቂያ ሰጥቶኛል። ከዛ በኋላ ከሶስት ከአራት ቀን ነው ከአምስት ቀን በኋላ በኋላ ሙኔል ያነሳው ነው። አዲስ ካብልን እንጀምራለን። ዩቱብ አበረታቶች ወይታዊ እናታቸው እላለሁ ቤተሰቦቼ እና የዛሬ ርዕስ የመጣሁባቸው ቀደም በአብረሽና በሮታ ነው የመጣ ነው ማለት ነው። ሮታ ዛሬ ኢሳምን ደግሞ እቤት ቀጥራው አብረሽን ለማናደድ ማታረገው ማትፈንቅለው ድንጋይ የለም ነው የሚባለው። እልህ ጥሩ አይደለም።

ኢሳም ደግሞ አንተ ሙስሊም ነህ ይቅርብህ አሁን ረመዳን ወር ነው ረመዳን ወር ላይ ደግሞ ሰውን ማስታረቅ አለብህ እንጂ ሰውን የበለጠ ምክንያቱ ደግሞ የሆነ ከእነሱ ውስጥ ለውስጥ መግባት የለብህም ብ አስባለ ወይ ሳም ምክንያቱ ደግሞ እዚ ጋ አንተ ከነሱ ምክንያቱ ደግሞ ልውስ ወስታ ተንኮል ውስጥ ከገባህ አንተ ምክንያቱ ደግሞ ከነሱ ምን ተሻልክ ጦመስ ምንድነው ብትበላ አይሻልም

ይሄ እልህ መግባታችሁ ይቅርባችሁ። እናንተ የምትዋደዱ አንድ ሆናችሁ ስቃችሁ ስትመጡ ነው ደስ የሚለው ብለህ የበለጠ ብታስታርቃችሁ አንድ ነበር። አንተን ግን የበለጠ ግን አብረሽ የሚያናድድ ነገር ቃላት ነው የምትጠቀመው የነበረው ማለት ነው። በጣም የሚያስጠላ ማለት ነው። በጣም የሚያናደው ይሄ ነው። ስለዚህ አንተም ከለው ጦመኛ የሆነ ደግሞ እንደዚህ አይነት ቃላቶች ከተናገር ከእነቱን ከነሱ በምንተሻልክና ነው ስለዚህ እኔ አላቅም ምክንያት ደግሞ አንዳንዴ ብቻ ምግብ ብቻ እኮ አይደለም እዚህ ጋ ሁሉም ሰውነታችን መጡም አለበት በቃ ምንም ነገር መዘጋት አለበት ማለት ነው ምግብ ስለተወቅ ውሃ ወይ ደግሞ ወረዴ ምክር ደግሞ በቀሌ ለምታደርጋቸው ነገሮች ስለተወቅ አይደ ቀልዱ ሁሉም ነገሩ ሰው ላይ ደግሞ ያናድድ ነገር ሁሉ መቆጠብ እንዳለብን አላስባሁ ተላ ሁሉ አዛኛ አስተምሮናልም አዞናልም ስለዚህ ይሳም ደግሞ የትናንትና ያኔ በጣም ነው ጥሩ አይደለም ነው የምልህ፣ ወንድሜ ተመለስ። እንደዚህ አይነት እነሱ ሰሩ ብለህ አንታስራ አንተ ደግሞ መልካምነት አላህ የማይፈቅደው ነገር የእነሱ ስታሳይ ለካ ምናምን ብለው እነሱም ደግሞ ወደ ራሳቸው ይመለሱና የበለጠ ቅርታ ነው የሚጠያየቁ ማለት ነው። አስብ ስ አንተ የእነሱ ሰበብ መሆን አለብህ። የእነሱ ደግሞ ጥሩ ነገር ሀያ መሆን ነበረብህ እንጂ አንተ ሩታ ባዘዘችው ነገር በአሁኑ ሰዓት እንዴት ነው የምትተባበራት? መተባበር አልነበረበትም። በበኩሌ ጭራሽ ሚካል ደሞ እንደዚ አይነት መተባበር አልነበረበትም ማለት ነው። ሩታ ደግሞ አብርሸን ከደሞ እንዴት እንደሚናደድ ስለምታቅበት ነው ተቃላች። አብርሸ በጣም ነው የሚናደደው፣ ሩታ በምታረገው ነገር በጣም ይናደዳል። እሱ ሲያረገው ምንም አይመስለውም። ብዙ ጊዜ እሱም ዚያደርገው ሩታ እንደሚያናደድ ትርጉ ያውቃል፣ ግን ሆኖ ቀር የሆነ በቃ እሷም ከዛኛው ነገር የምትመለስ ይመስለዋል። እሷም ከሱ የባሰች ግልፈኛ፣ እሱም ደግሞ እንደዛ ስለዚህ ትላንትም ብያለው፣ አንዱ ከአንዱ በትዳር መሃል አንዱ እሳት ቢሆን አንዱ ውሃ መሆን አለበት። ልህ መያዝ ደግሞ ጥሩ አይደለም እላለው። እንዴት ነው ባምንምቀር ደግሞ ክፍላቸው ራሱ እዛ ከገቡ በኋላ ላስ ያን አንድ ሳሎን አለ፣ ከዛ መኝታ ክፍል አለ፣ ከዛ በኋላ ደግሞ የሆነ በቃ አንድ ክፍል ሌላ ዕቃ ክፍል አለው መሰለኝ። እንደዛ የኖራችሁ ምን አይነት የኛ ድራማ ነው የምሰሩ ከእናንተ ምሳሌ

ቀልን ከሆነ ቀሉ እንደሆነ ይቀጥል ለማለት እወዳለሁ። ቤተሰቦች እናንተስ ምን አስባችኋል? የምርልህ መያዝ ጥሩ አይደለም፣ በምንም ነገር ማለት ነው። በስደር መሀል ሳይሆን በምንም ነገር በጎደኝ ማሞች ይሆናል፣ በስራ ምናምን ይሆናል። በቅልም መያዝ ያለባቸው ነገር በቀ በስራ ስራ ላይ ጎበስ ሆኖ፣ ሁለተኛም ደግሞ እምነታቸው ላይ ያላቸው ነገር አንድ ሰው ጥሩ ጥንካሬ መኖር ያለብን እንደዛ ነው። ሁለተኛም ስራ ላይ አንድ ሰው ስራ ያ ሰው የሰራውን ስራ ጋደም በቃ እኔ መስራት አለብኝ እኔ መለወጥ አለብኝ ብለን በቃ መያዝ የዛ ጋ ነው እንጂ ሌላ ነገር አይደለም። ማለት ነገሩ አሁን እኮ እነሱም ስራውን ይሰሩ ነው ያኔ ብር ብር ያስጠኝ ብር ስራ ይሰሩ ነው ብር ነው የሚያገኙ። ቢያንስ ያኔ ያናዳ አዳር ለምሳሌ ብዙ የሚወዳቸው ሰዎች እነሱ እንደዚህ የተጣሉ ሲመጡ እውነትም የተጣሉ ነው የሚመስላቸው ማለት ነው። እና guys ፍሰት እ ቪዲዮ ይሻለ ቪዲዮ ካወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ እ እንደነገርኳችሁ ነው። አላህ ጾማችንን በሰላም አስጀምሮ በሰላም አላህ Subhanahu Ta'ala እስከ ያለውን ቀሪውን በሰላም በደስታ ያስጨረሰን መጨረሻችን አላህ ያሳምረን። የሰው ልጅ ምንም ነገር መጨረሻው ሲያታካላት ነው።